እንግዲህ የተወለድኩት ኢትዮጵያ ቢሆን የሶስት ወር ብቻ የሶስት ወርጅ ሆኜ ነው አሜሪካ የመጣሁት። ያው አንድ በጣም ወሳኝ ነገር እንግዲህ በሰባት አመቴ አባቴ ፊት ነው ያስቆመኝ ትምህርት ቤተክርስቲያን ማለት ነው። ከዛ በፊት ያው ከእናቴ ጋር ከኋላ ነበር የምቆመው። አንድ የሰማሁት ታሪክ ቆብ እየደፋ ያባትህን ልጆች እየሰበሰብክ ታስተምር ነበር አሉ። እንዴት ወላጆች የራሳቸው በየቀኑ ማታ ማታ እኔ ከነሱ ጋር ከወንድሜ ጋር ሁላችንም አንድ ቤተሰብ እንጸልያለን። አብረን መጽሐፍ ቅዱስ እናነባለን። እናቴን ጠየኳት በቃ ሃርቨር በጣም መሄድ ስለምፈልግ እስኪ ጸልይልኝ። ሃርቨር እንደገባ ማለት ነው። እሷ ደግሞ ምን አለች? ሃርቨር እንደገባ አልጸልይም። ትምህርት ቤት ውስጥ እየሰበሰብክ እየሰበክ የተወሰነው እንዲሁም በአማርኛ ምክንያቱም አፍህን የፈታኸውን በአማርኛ ቋንቋ ነበርና የነሱ ትምህርት መጽሐፍ ቅዱሳዊ አይደለም እና፣ ብዙ ጊዜ እነሱ አይነት ያሉ ሰዎች በመጽሐፍ ቅዱስ እናምናለን ይላሉ። ግን መጽሐፍ ቅዱስ ሰፍራ ቆጥራ የሰጠችው ኦርቶዶክስ ቤተክርስቲያን ናት። ጥንታዊ ክርስቲያኖች የሚያምኑት የመሰከሩት፣ የጻፉት አስተምሮ አለ። ስለዚህ ይህን ሁሉ ማንበብ አለብን። ስለዚህ ለወጣት ማስተላልፈው መልእክት አሁን በዘመን ኢንተርኔት አቋቋሞ ብቻ ሳይሆን ወንጌሉም አለ ከፕሮቴስታንት ወደ ኦርቶዶክስ ራሱ ኦርቶዶክሳዊ ክርስቲያኖች መሆን በጣም ፈልገዋል ወስነዋል። የኦርቶዶክስ ተዋህዶ ሃይማኖት በወረቀት ብቻ የሚጻፍ ወይም በአፍ የሚነገር ብቻ ነገር ሳይሆን በሕይወት የሚኖር ነገር ስለሆነ ቤተ ክርስቲያን መሄድ፣ ቅዱስ ስጋውን ክቡር ደሙን መቀበል፣ ከክርስቶስ ጋራ ሕብረት ማድረግ ስለዚህ እኛን መጽሐፍ ቅዱሳዊ ርቱዕ ሃይማኖትን የያዝን ነውእና። ሰውን ሁሉ ማወቅ አለበት ንፍስ